የኮንሰርቱ ውዝግብ። ቴዲ አፍሮ በውዝግቦች ውስጥ የቀጠሉት ኮንሰርቶቹ የነቃፊና ደጋፊው የሞቀ ክርክር ከለንደን እስከ ቴልአቪቭ። እነሆ የውዝግብ አጀንዳዎች ቀጥለዋል። አንዱ የውዝግብ ምዕራፍ ሲያልቅ፣ ሌላው ይከተላል። እሱም ሲያልቅ ሌላው ባናቱ ይጨመራል። አሁን ደግሞ የቴዲ አፍሮ ቴድሮስ ካሳሁን የእስራኤል ኮንሰርት ጎራ ከፍሎ እያወዛገበ ነው። ክርክሩም የክርክሩም መድረክ ተጋግሏል። አውራጁም ተቀባዩም ወደ ሜዳው ገብተው እያረገረጉ ነው። ነቃፊውም ደጋፊውም በሰፊው በማይሞላው ማህበራዊ ሚዲያ ትስስር ላይ የመሰለውን እያለ ነው። አርቲስቱ ጥጉን ይዞ ሁሉንም እያየ እየሰማም ነው። ከቴዲ አፍሮ ኮንሰርት ዝግጅት ጋር በተያያዘ ቀደም ባለው ጊዜ በለንደን ኮንሰርቱ ላይ እንደዚሁ ከባድ ውዝግቦች ታይተው ነበር፣ ኮንሰርቱ ተካሂዷል። አሁን ደግሞ አርቲስቱ በእስራኤል ሊያካሄድ ካሰበው ሌላ ኮንሰርት ጋር በተያያዘም አዲስ የውዝግቡ አዋራ ተነስቶ እያወዛገበ ነው። የለንደኑ ኮንሰርት አማራው እየተጨፈጨፈ ቴዲ አፍሮ እንዴት ኮንሰርት ያስባል የሚል ነበር። የአሁኑ የእስራኤሉ ኮንሰርቱ ውዝግብ ደግሞ ፍልስጤማውያን እየተጨፈጨፉ ቴዲ እንዴት በእስራኤል ምድር ኮንሰርት ያቀርባል የሚል ነው። ውዝግቡ በሁለት ጎራ ተከፍሎ ደርቷል። የቴዲ አፍሮን ኮንሰርቶች በተመለከተ ከሀገር ውስጥ እስከ ውጭ ሀገራት ድረስ ውዝግቦች ይታያሉ። ይህ ጉዳይ ሆነ የጀመረ አይደለም። የውዝግቦቹ ትኩረት ደግሞ ባጭሩ ኮንሰርቱ መካሄድ አለበት፣ የለም መካሄድ የለበትም፣ የሚለው ላይ ትኩረት ያደረጉ ሆነው ይታያሉ። ይህም በመሆኑ ውዝግቦቹ ቅድመ ኮንሰርት ናቸው ማለት ነው። ከቴዲ ቅድመ ኮንሰርቶች ውዝግቦች ጋር በተያያዘ የተካሄዱም እንደዚሁም የተሰረዙም የሙዚቃ ድግሶች አሉት። በዚሁ የቴዲ አፍሮ ኮንሰርት መደረግ ጉዳይ አስተያየታቸውን በፌስቡክ ገጻቸው ያሰፈሩ አንድ አስተያየት ሰጪ ድጋፋቸውን እንዲገልጸዋል። ስለ ቴዲ አፍሮ ምንም ቢባል በእኔ ዘንድ ላይወርድ ተሰቅሏል። በሚገርም ሁኔታ ከየትኛውም አይነት መጥፎ ሙድ ለመውጣት የቴዲ ሙዚቃ መስማት በቂ ነው። ቴዲ አፍሮ እንዴት እስራኤል ይዘፍናል ጦርነት ገለመሌ ብላችሁ የትራንስፖርት ሳትከፍሉ ከፍሉ በምናብ ፍልስጤም የገባችሁ አገራችሁ አለምን የሚያስቀና ሰላም የሰፈረባት ሀገር ያላችሁ ትመስላላችሁ። ጎበዝ፣ ቴዲ አፍሮ መስፈን ስራው ነው። በዚህ ልክ አጀንዳ የሆነበት ምክንያት አልገባኝም። ሌላኛው አስተያየት ሰጪ ደግሞ የቴዲን እስራኤል ኮንሰርት በተመለከተ ተቃውሞ ያሉትን ሐሳብ አለኝ ባሉት ማስረጃ አስቀምጠው ታይተዋል። እንዲህም ብለዋል፣ ቴዲ አፍሮ ከዓመት በፊት አንድ ነጠላ ዜማ ሰርቶ ነበር። የእስራኤልና የፍልስጤምን ጦርነት በተመለከተ የተሰራ ዜማ ነው። ቴዲ ያኔ ስለዚህ ዘፈኑ የዛኔ የቃለ መጠይቅ ሲሰጥ ኢየሩሳሌም የተሰኘውን ዘፈን የሕፃናትና የእናቶች ሞት እንቅልፍ ሲነሳው እንደሰራው ገልጾ ነበር በማለት ከዚሁ ዘፈን ላይ ያሉትን ስንኞች ቀንጨባ አድርገው ያስታውሳሉ። አስተያየት ሰጪው በዚሁ የፌስቡክ ሀሳባቸው ቀጠል አድርገውም ያ ቴዲ ከስንት ዓመት በፊት ተሰምቶኛል ብሎ ያቀነቀነለት ጦርነት እንዲህ እንዳሁኑ ጊዜ ከፍተው አያውቅም። ዛሬ ነገሩ ብሶ የፍልስጤም ሕፃናት በየቀኑ እየረገፉ ነው፣ እናቶች እያለቀሱ ነው፣ አባቶች የተቆራረጡ ልጆቻቸውን ከፍርስራሽ ስር እየለቀሙ ነው። በዚህ የተነሳ ብዙ ሰብአዊነት የሚሰማቸው የውጭ ድምፃውያን እንኳን እዚህ የግፍ ቦታ ላይ ተገኝተው ኮንሰርት ሊያዘጋጁ ይቅርና እስራኤል እየሰራች ያለችውን ግፍ በግልጽ እየተቃወሙና ለፍልስጤኖች በቻሉት ሁላ ለማገዝ እየሞከሩ ነው በማለት ኮንሰርቱን የሚቃወሙ መሆናቸውን በመግለጽ ሀሳባቸውን በጽሑፍ አስፍረው ታይተዋል። ፍራኡል ሀበሻ የተባሉ ደግሞ ይቀጥላሉ። እሳቸው ደግሞ የኮንሰርቱን መሰረዝ ከገቢ መቀረጥ ጋር አያይዘው ነው የሞገቱት። እንዲህም አሉ። በአንድ የምሽት ኮንሰርት ቴዲ አፍሮ ምን ያህል ገንዘብ እንደሚከፈለው ብታውቁ ኮንሰርቱ ይሰረዝ ምናምን አትሉም ነበር። ምን እያላችሁ ነው ጎበዝ? ኢትዝ ሂዝ ፕሮፌሽን ስራው እኮ ነው በቃ፣ ሂዝ የሚዚሽያን ካሉ በኋላ ቀጠል አድርገውም? ትዝ ይለኛል ከሶስት ወይም አራት ዓመት በፊት ቴዲ በአሜሪካን ሀገር በሚገኙ 21 ስቴቶች ሶስት ወር በፈጃ አጠቃላይ 21 ኮንሰርቶች 52 ሚሊዮን ብር ክፍያ ተፈጽሞለታል። በአንድ መድረክ 2 ሚሊዮን 400 ሺህ ብር አካባቢ እንደማለት ነው። ቴዲ በአንድ መድረክ እስከ 4 ሚሊዮን ብር የሚከፈለው ሰው ነው። እና ኮንሰርት ይሰረዝ ስትሉ ይህንን ይተው እያላችሁ ነው ይገባችኋል? ሲሉ ይጠይቃሉ። በመከራከሪያ ሀሳባቸውን በመቀጠል በነገራችን ላይ ኮንሰርቱን ያዘጋጁት እስራኤል ሀገር ውስጥ ለሚኖሩ ኢትዮጵያውያን ነው። እና ታዲያ እስራኤል ሀገር ለሚኖሩ ኢትዮጵያውያን ኮንሰርት ማዘጋጀት እንዴት የጋዛን ጭፍጨፋ መደገፍ መስሎ እንደታያችሁ አልገባኝም። እውነቴን ነው የምላችሁ፣ ቴዲ ላይ ነገር ይገንበታል እንጂ ቅርብ ጊዜ እኮ አብዱኪያር የ2017 አዲስ ዓመት ዕለት እስራኤል ሀገር ኮንሰርት አዘጋጅቶ ነበር። ምን እሱ ብቻ? ያው ቴዲ ነገር ስለሚገንበት ነው እንጂ ሌሎችም አርቲስቶች ቴልአቪቭ ላይ ኮንሰርት ያዘጋጃሉ ሲሉም ፍራውል ሀበሻ የሰጡትን ሀሳብ ቋጭተዋል። አሁን ነገሩን ከአስተያየቶች ወደ ቴዲ ኮንሰርቱ ውዝግቦችን መልሰው የቴዲ አፍሮ ኮንሰርቶች ሁልጊዜ ውዝግብ አጭረው ሲካሄድ ይታያል። ውዝግቦቹ በአገር ውስጥም በውጭም ናቸው። ከዓመታት በፊት በአዲስ አበባ ከፍተኛ የኮንሰርት ድግስ ተዘጋጅቶ ከትኬት ሽያጭ በኋላ ኮንሰርቱ ውስጥ ከመሰረዝም የደረሰበት ሁኔታ አለ። ይህ ከሆነ በርከት ያሉ ዓመታት ተቆጥረዋል። ቴዲ አፍሮ በውጭ ሀገራት በተለይም በአሜሪካ በአውሮፓና በመካከለኛው ምስራቅ የሚያዘጋጀውን ኮንሰርት ያህል በሀገር ውስጥ አያዘጋጅም። በሀገር ውስጥ በሚሊኒየም አዳራሽ በጊዮን ሆቴል እና በባህር ዳር ስታዲየም ካዘጋጃቸው የተወሰኑ ኮንሰርቶች መካከል የሚጠቀሱ ናቸው። በሀገር ውስጥ ኮንሰርት የማዘጋጀቱን ጉዳይ ከቀደሙት ክልከላዎች ጋር በማያያዝ ይሁን ወይም በሌሎች ምክንያቶች በግልጽ የሚታወቅ ነገር የለም። ቴዲ ከሚዲያዎች ጋር ባለው ግንኙነት ቁጥብ በመሆኑ ዝርዝር ጉዳዮችን ማወቅ አስቸጋሪ ነው። አርቲስቱ ጥቂት ሀሳቡን ሲገልጽ የሚታየው በማህበራዊ ትስስር ገጾቹ ብቻ ነው። ይህም ቢሆን ህዝባዊ በዓላት ሲኖሩ እንኳን አደረሳችሁ ለማለት፣ የታዋቂ አርቲስቶች ህልፈት ሲሰማ ሀዘኑን ለመግለጽ ብሎም የሚያዘጋጃቸውን ኮንሰርቶች ለማስተዋወቅ ብቻ የማህበራዊ ትስስር ሚዲያዎቹን ሲጠቀም ይታያል። ቴዲ አፍሮ ከዚህ ውጪ በማህበራዊ ትስስር ሚዲያዎች በየትኛውም ጉዳይ ምንም አይነት አስተያየት ሲሰጥ አይታየም። ከዚህ ውጪም ሜንስትሪም በሚባሉት ሚዲያዎችም ቃለ ምልልሶችን ሲሰጥ የሚታየው በስንት ጊዜ አንዴ ብቻ ነው። በተለይ ከተወሰኑ ዓመታት ወዲህ ቴዲ ከሚዲያዎች ጋር ያሉትን ግንኙነቶች ሙሉ በሙሉ አቁሟል ማለት ይቻላል። ሌላው ቀርቶ በተለይ ከተወሰኑ ጊዜያት ወዲህ በሚያዘጋጃቸው ኮንሰርቶች ዙሪያ ውዝግቦች ሲነሱም ቴዲ አፍሮ አንዳች ነገር ትንፍሽ ሲልም አይታዩ። ከወራት በፊት በለንደን ካካሄዱት ኮንሰርት ጋር በተያዘ በተመሳሳይ መልኩ ውዝግቦች ነበሩ። አገሪቱ በጦርነት ላይ እያለች በተለይ ደግሞ የአማራ ሕዝብ እየተጨፈጨፈ ባለበት ሁኔታ ቴዲ አፍሮ እንዴት ኮንሰርት ማካሄድ ይቅርና እንዴትስ ያስበዋል የሚለው ሐሳብ የፈጠረው ውዝግብ ነው። በጊዜው ኮንሰርቱ መደረግ አለበት፣ የለም መደረግ የለበትም የሚል ሰፊ የጦፈ ክርክርም ነበር። ቴዲ አፍሮ በጊዜው በዚህ ውዝግብ ጉዳይ ቅድመ ኮንሰርት፣ በኮንሰርቱ ወቅት ሆነ ከዚያ በኋላ ምንም ነገር ትንፍሽ ያለበት ሁኔታ አልታየም። ውዝግቡ ቢቀጥልም ቴዲ የለንደኑን ኮንሰርት ግን አካሂዷል። አሁን ደግሞ አዲስ ትኩሳት በእስራኤል ኮንሰርቱ ላይ ብቅ ብሏል። ነገርን ነገር ያነሳዋል እንዲሉ ነገሩን በታሪክ ጥቂት ወደኋላ አንመልሰው። ቴዲ አፍሮ ከዓመታት በፊት የምኒልክን መቶኛ ዓመት በማስመልከት እንቁ ለተባለ መጽሔት በሰጠው ቃለ ምልልስ ካለፈው ዘመን የሚወረሱ መልካም ታሪኮችን ጠቅሶ የስህተቶችና የጥፋቶች መድኃኒት ፍቅር ነው በማለት የዘረዘራቸው ሀሳቦች ታተሞ የወጡበት አጋጣሚ ነበር። በመሃል ግን ከዚሁ ቃለ ምልስ ጋር በተያዘ አንድ ሀሳብ በስፋት መሰራጨት ጀመረ። ይኸውም ቴዲ አፍሮ የአጼ ሚኒሊክ ጦርነቶች ቅዱስ ናቸው ብሏል የሚል ነበር። በአጼ ሚኒሊክ መስፋፋት አባቶቻችን ዋጋ ከፍለዋል። ቴዲ አፍሮ ያንን ጦርነት እንዴት ቅዱስ ይለዋል በሚል በሌላ አቅጣጫ ውዝግብ ተፈጠረ። ነገሩ ልክ እንዳሁኑ ሰዎችን ለሁለት ጎራ ከፍሎ ማፋጨት ጀመረ። ቴዲ በመሃል ሀሳቡን ገለጸ። በዚሁ ማብራሪያውም የአጼ ሚኒሊክ ጦርነቶች ቅዱስ ናቸው የሚል ሀሳብ ግን እንዳልተናገረና ይህም በስፋት እየተሰራጨ ያለው ሀሳብ በመጽሔቱም ጭምር እንዳልታተመ በመጥቀስ ተናገረ። ቃለ ምልልሱ ከዳግማ የአጼ ሚኒሊክ አንድ መቶኛ ዓመት ጋር በተያያዘ የተሰጠ ነው። በዚያ ቃለ ምልልስ ላይ ቴዲ ካለፈው ዘመን የሚወረሱ መልካም ታሪኮችን ጠቅሶ የስህተቶችና የጥፋቶች መድኃኒት ፍቅር ነው በማለት የዘረዘራቸው ሀሳቦች ታትመው ወጥተዋል። ነገር ግን ውዝግቡ በቴዲ ማስተባበያ ሊቆም የቻለ አልነበረም። ውዝግቡ ሰፍቶና ተስፋፍቶ ቀጠለ። ነገሩ ከቃለ ምልልስ ውዝግብ ወደ ኮንሰርቱ ውዝግብ አደገ። አርቲስቱ በጊዜው በአገር ውስጥ የተለያዩ ከተሞች የፍቅር ጉዞ የተሰኘ ስያሜ የተሰጠውን ኮንሰርት ለማቅረብ በዝግጅት ላይ ነበር። ፕሮግራሙ ተከታታይ ያለው የአገር ውስጥ ኮንሰርት ነው። የዚህ ሰፊ ኮንሰርት ስፖንሰር ደግሞ የኔዘርላንድ ኩባንያ ሄኒከን የሚያስተዳድረው በደሌ ቢራ ነበር። ዝግጅቱን በድሬዳዋ በጅማና፣ ሌሎች የአገሪቱ ክፍሎች በስፋት ለማካሄድ የታሰበም ነበር። የኮንሰርቶቹ ስፖንሰር በደሌ በጊዜው ከቴዲ ጋር በሚሊዮኖች የሚቆጠር ስምምነትን አድርጓል። ውዝግቡ እየበረታ ሲመጣ ግን ኩባንያው የውል ማፍረሻውን ለቴዲ ከፍሎ ኮንሰርቱን ቀሪ ያደረገበት ሁኔታ ተፈጠረ። የቴዲ አፍሮ የኮንሰርት ውዝግብን በተመለከተ እንግዲህ አንዱ ከታሪክ የሚመዘዘው ክስተት ሆኖ ታሪኩ በዚሁ አላበቃም። ከዚሁ የቴዲ አፍሮ ኮንሰርት አድማ ወይም ቦይኮት ጀርባ ከነበሩት የጊዜው አክቲቪስቶች መካከል አንዱና ዋነኛው የዚያን ጊዜው አክቲቪስት የአሁኑ ፖለቲከኛ ጀዋር መሐመድ ነበር። ጆዋር በወቅቱ ራሱን ወደ ሙሉ ፖለቲከኛ እንቅስቃሴ ጠቅልሎ ለማስገባት በማሟሟቅ ላይ ነበር እናም ጆዋር በእነዚህ ዓመታት ተከታታይነት ያላቸውን ቃለ ምልልሶች በመስጠት ትንታኔዎችንም በመጻፍና በሌሎቹም ፖለቲካዊ ሥራዎቹ በስፋት ራሱን በማስተዋወቅ ስራ ላይ በተጠመደበት ሁኔታ የቴዲ አፍሮ ጉዳይ ብቅ አለ እናም ለጆዋር በዚሁ አጋጣሚ አወዛጋቢን የተባለ የቴዲ አፍሮ ቃለ ምልልስና ኮንሰርቱ የተመቻቸ አጋጣሚ ፈጠረለት ኮንሰርቱ መደረግ አለበት፣ የለም የለበትም የሚለው ውዝግብ ልክ እንደ ሰሞኑ በስፋት መጧጧፍ የጀመረውም ጉዳዩን ጆዋር ከያዘው በኋላ ነበር። ጆዋር ይህንኑ ከዓመታት በፊት የሆነውን ታሪክ በተመለከተ አልጸጸትም በተባለው መጽሐፉ ላይ አጠር አድርጎ በትብ ውስጥ ያስቀመጠበት ሁኔታ ታይቷል። እንዲህም ይላል። አንድን አምባገነን ሥርዓት በሰላማዊ የትግል ስልት ለመቀየር ወደ ሙሉ ግብግብ ወይም ፉል ስኬል ኮንፍሮንቴሽን ከመገባቱ በፊት በመጀመሪያ ህዝቡን የማነቃቃት ስራ መስራት ያስፈልጋል። በመቀጠል ቀለል ያሉ ጥያቄዎችን ማንሳትና ትናንሽ ዘመቻዎችን ማካሄድ ተገቢ ነው። በሰላማዊ ትግል ለውጥ መጥቶ በማይታወቅበት ሀገር ውስጥ ህዝቡ በሰላማዊ ስልት ውጤታማነት ላይ ጥርጣሬ ይኖረዋል። በቀላሉ ማሸነፍ የሚቻሉ ቀለል ያሉ ጥያቄዎችን ማንሳትና በአጫጭር ዘመቻዎች መንቀሳቀስ ህዝቡ ከሰላማዊ ትግል ጋር እንዲለማመድና ውጤታማነቱን በማየት ተሳትፎን እንዲያጠናክር አጋዥ ነው ይላል ጀዋር ማመድ በዚህ አልጸጸትም መጽሐፉ ጀዋር ቀጠል አድርጎም እኛም በሙሉ አቅማችን ወደ ቄሮ ትግል ከመግባታችን በፊት አነስ ያሉ ዘመቻዎችን በማካሄድ ሕዝቡን ከሰላማዊ ትግል ጋር እያስተዋወቅን ሄድን። በዚህም በደሌ ቢራ እንዳይሸጥ እና እንዳይጠጣ የማድረግ ዘመቻ ሲሆን፣ ምክንያቱም በጊዜው ሊካሄድ የነበረ የቴዲ አፍሮ ኮንሰርት ስፖንሰር የነበረው የሄኒከን ቢራ ምርት የሆነው በደሌ ቢራ በብዛት በሚሸጥበት ኦሮሚያ ክልል እንዳይጠጣ የእቀባ ስራ የሠራን ሲሆን፣ በዚህም ድል ተገኝተዋል ሲልም ነው ያተተው።